ዘርፈ ብዙ የአፍሪካ ችግሮችን ለመፍታት የብየዳ ሙያ እውቀትና ክህሎትን ማሳደግ እንደሚገባ የውሃና ኤነርጂ ሚኒስትር ዶክተር ኢንጂነር ሃብታሙ ኢተፋ ተናገሩ። ሶስተኛው የአፍሪካ የብየዳ ፌዴሬሽን ዓመታዊ ጉባኤና ዓለም አቀፍ ኮንፈረንስ በአዲስ አበባ መካሄድ ጀምሯል። ኢብራሂም መሐመድ ተጨማሪ አለው።